እኔ ሱስ ይዞኛል። የፍርፍር አይሰለቸኝም። እና ምንድን ነው ወሬው አካባቢ ተጠቅልቋል ወይስ ምንድን ነው? ፀጉሬን ተቀብቼው ነው እንትን ወይ የወጣውን ፀጉር ባሳያችሁ። ማይሎርድ፣ በጣም ፀጉሬ ተወርቶብኛል። ኧረ ምን ሱስ ይዟችኋል ልጆች አልገባኝ። ክርስቶስ ታዩ አየር እያልሽ ነው። በቃ አይኔቱ ነው ሲጣፍጥ። ማይ ጋድ ማርያም አልኩኝ። ካፌ ላጥ ብሎኝ ነው እና ቡዳ ናችሁ ያልኩት ለዛ ነው። ተሰማችሁ አይቀርም ይምራራት ያለ ስልክ ላይ ነበርኩ ለዛ ነው። በኢየሱስ ስም እናንተ ግን በስመ አብ የሆነ ነገር አያመልጣችሁም እንዴ? ጭዌ ጭዌና ሬዲዮ አይደገም። ፕሪንስ እትችያለሽ፣ ፕሪንስ ትሄድ ይላል ጆሮሽ ይሄኛል። እንደዚህ ተሰክቶ ነው እንደ የሚጠብቀኝ ካፌ የሚወጣው። ማይጋድ እኔ ራሱ እኮ ድንግጥ ብዬ ነው። ዋት ያረቁት እንዴት? ወይኔ ማምዬ ያሽያለች

ያረተሰሩት ቅንድባችሁን። በዚህ ዘመን ደግሞ እኔው እኔው አድጓል፣ ወጧል መቅዳት አለበት። አረ አሰራሩን መላ በይን ማሚዬ። እዚህ ዳላት ከሆናችሁ ያበላችኋለሁ ሰርቼ። ጋስ እንዴና በቀደም ባለፈው ያየሽው ህልም። እኔ እኮ እረሳለሁ አብዬ። ባለፈውን ባስታውስ እዚህ ደንዝ የቀር ነበር። እኔ እኮ ህይወቴ ላይ ተሎ ተሎ ብዬሽ መቀየሴ እኮ ነው ለህይወቴ ዋጋ የሚሰጠው። የባለፈውን ባስጠው ስማ፣ እዚህ እኮ አንገኝም። አቤ ትነግረኛለህ፣ በውስጥ ፍርፍሩ ስጋውን እንደምትሰሩት ነዋ። በቃ ስጋ ፍርፍር እንደምትሰሩት እንስቴድ ኦፍ ስጋውን ከማስገባት ቱና ማረግ ማለት ነው። በጣም ነው የሚጣፍጥ፣ ሞክሩት። ዩዘር በጣም እየሳክ ነው ወይ እየሳቅሽ ነው? እልምልም ብለናል። አቤ ይውዬ ሰላም ሰላም ሰላምስልስ ሁለት ነው። አይ አይ ዶን ኖ ሚክስ አርጌ ነው። ኤኒዌይስ እኔ ለምዶብኛል ፐርፊውም ስቀባል ሚክስ ነው። ይሄንን ምንም ሚክስ አርጌ ነው ለምን ይሆን አላውቅም? ለመደብኝ። ይኸው የሆነ ዳርክ ፒንክና ሬድ ነገር ነው። እኔ ሁሌ ስመርቃችሁ ተቀበሉ፣ ይደርሳል። ህልማየው ስል ከልባችሁ ሰሩት ብያለሁ። አቤ አይለኛልም አይችለት በቃ ኧረ፣ ማምዬ ትለያለሽ ይለኛል። በቃ በቃ እኔ ማመን አቃተኝ ይላል። አቤ ህልም ስናገር አይገባችሁም፣ ስመርቃችሁም አይገባችሁም። እኔ ከልቤ ነው፣ በቃ ከልቤ ነው እማደርገው፣ አንድን ነገር ጠብ አይልም። እኔ እኮ ደግሞ

ተቋረጠ። በቃ ተወሰደብኝ። እንትኔ እንደ መካኒካ እዚህ አሁን ለማስተካከል ተባረከ የተቀደሰ ያውላችሁ። ምቀኛችሁን ያባረላችሁ። ይጠቅማችሁ እንጂ የማይጠቅማችሁ ነገር አያስቀምጣችሁ። ልጆቻችሁን ይባርክላችሁ። ልጅ የለላችሁ ልጅ ይስጣችሁ። ያላችሁ ድገሞ ብያለሁ። ትዳር የለለ ትዳር ያዝ በትበትበል። ሴቱም ወንዱም በትበትበሉ ከአንድ ሁለት ይሻላል ብለናል። ተባረክ የተቀደሰ ቀን አውለኝ አምላኬ። ጠላት በጠላት የፊት አታቁመኝ፣ ወዳጄ እንጂ መጣች አታስብለኝ። አረማም እየተገባሽ ገባሽ ገባች አስብለኝ። ለማይጠቅምኝ ነገር ጊዜ እንዳላጠፋ አድርገ ጊዜ ገዳይ፣ ጊዜ ገዳይ ሰው ይውጣ በራሳችሁ። ነገርን እንድንጥላቸው አድርጉን። እነዚህ አንዳንድ በር ላይ ቁሞ ይጠብቃል ብላለች። አምላኬ ወይ አምላኬ፣ ጊዜስ እንዳይበላብኝ አልተበላብኝም። ከዚህ በኋላም እንዳይበላብኝ አይበላብኝም፣ ማለት አለብሽ ለራስሽ። አንዳንድ ሰው ጊዜ ገዳይ ነው፣ ጊዜሽን ይበላብሻል። ጊዜ ገዳይ ትሆንሽ ረስች ለ ደከመች እኮ እኔ እንዳነብላት ደከመች። ለዛ ነው ያነበብኩላት እኮ ሀበሻ በቃ ጀጅመንት ሲወድ። እኔ እኮ በቀደም ለዛ ነው እኮ ሌላ ቦታ መሄድ ደስ ያለኝ። በቃ አትደረጊ ፈለግሽውን የምታደርጊ እንደዛ ወጠን ያን ያልሰንቸው ምንም ነገር አላየነም። በቃ ኢንጆይ አድርገን የመጣ ነው። ሀበሻ እኮ የሚያሰክረው ነገር ነው። ባይ ዘ ወይ ታውቃላችኋ ሰክረው እኮ አይደለም ግን በቃ ነገር ያሰክራል። ቁጭ ብሎ ወይ ሀሜት ነው ያለው። ልንዝናና ሄደን እኮ ስለ ሰው ነው የምናወራው። አሁን ላይ ይተኛል። የዛን ቀን በቀደም ስገባ አይደል ላይቭ ላይ ነኝ። በቃ ቁጭ ብዬ ኢንጆይ ነው ማድረገው እንጂ ወሬ ራሱ ገተት አልወድም እኔ። ለዛ እኮ ነው አበሻ ሊዝናና አይደለም የሄደው፣ ለያማ ነው የሚሄደው። አበሻ ጀጅመንት ይወዳል። በቃ እንደዚህ ነው ቁጭ ብለሽ፣ ወይ ስለ ጫማዋ፣ ወይ ስለ ልብሷ፣ ወይ ስለ እንትኗ ምናምን። አሁንም እዛ ኮ ስትገናኙ እንደዚህ ነው። ልትዝናኑ አይደለም የምትሄዱት፣ ቫኬሽን ራሱ ስትሄዱ ስለ ሰው ለማውራት ብቻ በቃ። ነዛ ኮ ነው እኔ ከአንቺ ለየት የሚያደርገኝ ነገር አሮ ላይክ ሰልጥኑ ሀያ ዓመት አስራ ምናምን ዓመት መኖር ምንድን ነው አሜሪካ ላይ። ይህን ነው እኔ የምነግርሽ ድንዝናሽን፣ አገሩን ሰልጠኝበት። እዚህ ሀገር ስንኖር እኛ ጠቅ ጠቅ ጠቅ አሁን የሶሻል ሴኩሪቲ ነገርብት መጨረሻውን ነግራለሁ። አራት ዲጂት አስገብተ ነው የምትገባው የምትወጣው። ዝም ብላ አትወጣም፣ አትወጣ ነው አንቺ ዝምረሽ ራይደ ወሄደሽ ሀይልት ቀጅ ነው የምትገቢ። እዚህ ሀገር እኮ ክሎኪን ክሎክ አውት አድርገሽ ነው በቃ። ሪስፔክት ያለበት ሀገር ነው፣ መብት ያለበት ሀገር ነው። ኑሩበት በት አሜሪካንን ኑሩት አትኑሩበት። አንድ ቀን መባረራችን አይቀርም ወደ ሀገራችን። አሜሪካ ላይ ምን አሳለፍሽ ብትባይ ኢንጆይ አርጊ ሞመንቱን። መብታችሁን አስጠብቁ። አንዳንድ ከካም መጦ ዲስሪስፔክት ሊያደርግ ሲል ዲስሪስፔክት መደረግ ምን እንደሆነ አስተምሯቸው ጋይስ። የሰው ልጅ ሊጠጣ ሊዝናና ነው የሚሄድ ኤኒ ቦታ ጋይስ። ቫኬሽን ስትሄዱ ኢንጆይ አርጉት ኤኒቲንግ እኔ በራሷ የምትተማመን ሴት ናት ደስ የምትለኝ። ፕራውድ ማድረግባት። ክርስቶስ ሰው ምን ይለኛል? ምን አባታቸው ቢሉስ፣ ምንድን ነው የሚያመጡት? ራስን መጠበቅ አንድ ነገር ነው፣ ግን የሰው ልጅ ከጠጣ ሊሰክር ይችላል። አልኮል እየጠጣ የሰው ልጅ እንዴት አይሰክርም? ማን ነው ለወንድ ልጅ ስከር፣ ለሴት? አሁን ወንድ ልጅ የምታቂ ወንድ ሰክሮ ቢሆን እንደዚህ አታወሪም መጠሽ አደባባይ ላይ። ሴት ስለሆኑ ግን በቃ ሴቶች እኮ እንደዚህ ፖርሰዋን ረስተው በዚህ ወጣ በዚህ አንቺ የት አባት ደርሽ ይታወቃልና፣ እኔ ነው ምረግጥሽ፣ እናትሽ ከወለደች ስስቲ ነው በትክክለኛው አካውንትሽ። አጁዛ ጆዛዛ የኔት እኮ አራት ወልዳ፣ ምን አይነት ውበት እንዳላት እያት እንግዲህ እኔ ወይ ቦይፍሬንድ ይኖራል እዛ ቁጭ ብላ ስታወራብሻ አይተሽ ይሆናል። አቴንሽን እንደዚህ የሚያወሩ አቴንሽን ሲከሮች ናቸው። አንዳንድ ሴቶች አንድ ሴት ስትደነቅ ችግር አለባቸው። እኛ ሳልተጠራንም ስማችን ብለው ሊቭ ያደርጋሉ። ከእናንተ አብረ ቁጭ ብሎ ነበር። ቆይ ሲሽንቴ ልምጣ ትላለች። ላለመስማት እኮ ነው ስትደነቅ። አንድ የቆይ ስልክ ላይ ነኝ ትላለች። ስልክ እኮ አልተደወለም። የቅናት መንፈስ ይወጋ። ከጠጣ ላይሰቅር ነው ይሰቅር ባናቴ ቆሜል እንደ እኔ እዚህ ኪችን ካበኒት ላይ በቃ ያኔ የስራው ባህሪ ነው። ትጠጫለች፣ ትሰክራለች። ጠዋት ምን እንደሆነ አይደል? አንቺ ነሽ ምትደግሚው እንደ ዳዊት እንጂ እኔ ስለ ጠዋት እንዲደገምም አልፈልግም። ቱደይ ዛና ዘርደይ ብለሽ ደግሞ ሜር ነው ወደፊት እንጂ የስተርደይ ምን አረኩ እያልኩኝ ምን አባሽ ነው የምጠይቅሽ? አንችን ስለ ሰው አታውሩ፣ ቁጭ ብላችሁ እዚህ ቲክታክ ላይ ማንም ፐርፌክት የለም። ስለ ማንም ማንም የማውራት መብቱ የለው መብቱ የላችሁም። ስለ ሰው ለማረግ እኔ ማነኝ መጀመሪያ፣ ስለሰው ሰው ጀጅ ማረገው ቱ ብዬ የእኔ ፍቅር ቴንኪው። ስለ ሰው ጀጅ ማረግ አያስፈልግም። የራሳችሁ ሲያርባችሁ የሰው አታማስሉ። እኛ መያዝም መልቀቅም መፍታትም እንችላለን። ዶንት ኮምፔር እኛ ፋሚሊ ጋር ራሳችሁን ፕሊዝ። የመልክም አይደለም እግዚአብሔር ሲሰጠው አንዳንድም ፋሚሊ አሁን የእነ እንትናን ፋሚሊ አይታችኋቸዋል። የነ ህብስት ጥሩ ነው። ጋቢናቸው ቻይና ቢመስልም ግን የኋላ ሸቱ ዘጭ ነው። በቃ እንደ ገደል ማሚቶ ጃን ተከሉ መስሎ በ50 አመታቸው እንኳን አይፈርስም ሰውነታቸው። በቃ ተሰጥቶ አላ ሲሰጥ ነው በቃ። ወይኔ ሲያምሩት ያለሽ ፊቷ ቻይና ነው ሰውነቷ ነው የሚታየው። እራስሽን ኮምፔር አታርጊ ከኛ ጋር ወይዘሪት አሁን ሰውን የገደለው ኮምፒር፣ ራሳችሁን አታድርጉ ከኔ ጋር ከእንትና ጋር ከጓደኛች ጋር። የተሰጠሽን ነው በቃ የምትኖሪ እንጂ። አሁን እስኪ ምን አይነት ስራ ፈታነ ማታ እህትሽ እንደዚህ ብለ ብሎ እንዴት ወሬ ሰው ይዞ ይመጣል? ምን አይነት ፒኤችዲ ደናቁርት። ፉል ታይም እከክናትቻው ኖ ማይንድ ማን ፉል ታይም ፉል ታይም ፉል ታይም እኛን ያስቸገረን ፉል ታይም ከክ ነው። አሁን እዚህ ህይወትሽ ላይ አንቺ ለማንቃት ነው እዚህ 99 ሻማ ምለኩስ እንዴት ነው ከአንድ ቤተሰብ ጋር ማታ ምሽተሽ፣ አሁን ደግሞ ጊዜሽን ልትገይብኝ መጣሽ? ቡና ታይም ደግሞ አናዘር ሲስተር ብለሽ ይኸውልህ፣ አየርን ይዞት እንደዚህ እኮ ነው። ማታ ከዛች ጋ ነበረች፣ አሁን ደግሞ እዚህ ጋር አየር ልትዝ መጣች በቡና። እኔ እኮ ነው ማነቃት። ይኸውልህ፣ አሁን ነቃ ደንገት እያለች ነው። አልገዋ ላይ ደግሞ ሲያስጠሉኝ፣ ኮንፊደንስ እኮ የላቸውም በራሳቸው አካውንት አይመጡ። በዜሮ ትፈሪኛለሽ ወይ ትፈሪያታለሽ? ዳሴት እንዴ ዛሬ የሚያስከብር አፍህን ከፍተህ ስትናገር ነው የምሬን ነው የምልህ ዝምታ ወርቅ ነው ሲባል ወርቁን አላየነውም ወርቁ አይተነን ነው ያየነው ከዚህ በኋላ ትቀልዳለች እንዴ አንዳንድ ሰው እንደሚያደርግ ታውቃለህ አሁን ክለብ ሄደ ኦፍኮርስ እኔ አሁን ብዙ መጠጥ አልጠጣም ክለብ ሄድ ዝም ብዬ አንድ ዥ ምናምን እ ያደረጋለው ከጠጣው ከተባለ ሁለት ነው በቃ። አንዳንድ ሰው ደግሞ ከስንት ዓመት አንድ ቀን ስለሚወጣ ባዲው ራሱ መሸከም አይችልም መጠጥ። ጋይስ ከስንት ዓመት ቆይተህ የምጠጣ ከሆነ ልትንገዳገድ ልትሰባበር ትችላለህ። ወይ ሴኩሪቲ ተሸክሞ ያወጣል። ኖርማል ነው ይ በአሜሪካ ነገር። ተናጋሪው ደጋሚ እኛ ቀስ ብለን ቪዲዮውን ማየት እንችል የለ እንዴ። እሷ ምን አንቀጃቀጃት? ቲክታክ ላይ እኮ አሁን እዚህ ሶሻል ሚዲያ ላይ እኮ ማታ ምን ነበረ ተብሎ የሚጠይቅም የለም። ቢኮዝ አሉ እነ ደህና ደህና ሪከርድ እዚህ ጋር አለም እንደሰነበተች እኮ አሉ እንደ ስራቸው እ አይደል እንደ የሚያሰላልፉት የቀን ውሎ እንዴት ነው የሚባለው? እኮ እሱ ነው። ማንም ሰው የሚጠይቃችሁም የለ። ጊዜያችሁን ማታ ባርኩን። ኦፕን ዘዶር ፕሊዝ። እንዴት ብሎ ሳንጉትሽ ለቀቀሽ፣ ወሬ ለማምጣት አሁን ገና እኮ ነው ሰዓቱ። አዚዳ እንግዲህ እኔን አክሰንት መስማት ነው ወይ ሰውዬ የሚውት እያደረኩ ካላወራሁት ጥሩ አይመጣም። እዚህ ሰውዬ ጋ ልንግባባ አልችልም። መሀል መሀል ላይ ብሮ ማን ማን አይ አሜሪካ ነብስ ልግባ አለም። ፐርፊውም ደግሞ ምን አይነት ፐርፊውም ነው ያለከው? አይ ነው ያኛው የሸጥሹ ነገር በጣም አሪፍ ነው፣ ይሄኛውንም ነገራቸው ብሎ ጭራሽ እንደ ጭራሽ እንትን የሚከፈት ነው። ሌላ የላከብኝ ደግሞ